ይህ በዓለም ላይ በጣም ትርፋማ ስራ ነው። ነገር ግን በጣም ከባድም ነው። በየዓመቱ አሶች በብዛት በሚገኙበት ወቅት አሳ አጥማጆች የራሳቸውን ቡድን ይመሰርቱና ወደ ባህር ይወጣሉ። ትላልቅ መርከቦችን በመከራየትና በመቶዎች የሚቆጠሩ ሜትሮችን የሚሸፍኑ ግዙፍ የአሳ ማጥመጃ መረቦችን በመግዛት ከፍተኛ ገንዘብ ያወጣሉ። እነዚህ ግዙፍ መርከቦች ሙሉ በሙሉ ወደ ውቅያኖስ ውስጥ ከተጣሉ በኋላ ብቻ እውነተኛ አደን ይጀምራል። እንዳለመታደል ሆኖ እያንዳንዱ ጉዞ ሙሉ በሙሉ በመያዝ አያበቃም። አንዳንድ ጊዜ ከባዶ መረብ በስተቀር ምንም ነገር አይጎትቱ እና አንዳንድ አሳጥማጆች አንድ የተወሰነ መረብ የተረገመ ነው ብለው ይቀልዳሉ። ስለዚህ ቀይረው እንደገና ይሞክራሉ። መረብ መውሰድ ቀላል ሊመስል ይችላል፣ ግን በእውነቱ የቡድን ስራን ይፈልጋል። መረቡ ውሃ ከተመታ በኋላ ካፕቴኑ ቀጥ ያለ መንገድ በመያዝ መርከቧን ያለመቋረጥ ወደፊት መምራት አለበት። ይህ በእንዲህ እንዳለ ሰራተኞቹ መረቡንና ተንሳፋፊዎቹን በቅርበት ይከታተላሉ፣ እንዳይጣበቁ፣ እንዳይገናኙ ወይም እንዳይንሸራተቱ ያረጋግጣሉ። በጣም የሚያስደስተው ጊዜ የሚመጣው መረብ ተመልሶ ወደ ውስጥ ሲገባ ነው። ይህም ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስጋትና ከስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል ያስገጥሙ።